ዳጣ የዴኒ የምርመራውን አይታ ወረቀቱ ለምንድነው እንደዚህ የሆነ በማለት እንግዲህ በጣም ተናዳ ነበረ። ይሁን እንጂ ያ የምርመራ ውጤት የማን ነው በማለት ተጨንቀሳለ። እሷ በእንግሊዝኛ ጽሑፍ ማንበብ ስለማትችል ይህንን ወረቀትማ ለሆነ ሰው ማሳየት አለብኝ ብላ ካሰበችም በኋላ ለሞገስ ነበር እንግዲህ ማሳየት የፈለገችው። ይሁን እንጂ ሞገስ እንግዲህ ያንን ወረቀት ካነበበ በኋላ በጣም ፈርቶ እና አዝኖ ነበረ፣ እንዴት እንደዚህ ሊሆን ይችላል ብሎ የዳጣ ስሜት ይጨነቅላትም ነበር። ይሁን እንጂ ዳጣ እንግዲህ የአቶ ደረጀ ልጅ እንዳልሆነች ከታወቀችም በኋላ ዳጣ በመጀመሪያ ካዘነችም በኋላ እንግዲህ ውጤቱ ይህን አይደለም በማለት ነው እንግዲህ የነገረችው። እሱም እንግዲህ እንዴት ሊሆን ይችላል ብሎ ሲነግራት ያው በቃ የዴን ምርመራውን ያቺ አበጌ ናት ያደረገችው። ነገር ግን ይሄ ማበጠሪያ እንዲሁም ደግሞ... ያ የተካሄደልኝ ነገር በሰላም የማበጠሪያ ስለነበረ በወቅቱ እኔ ማበጠሪያውን እፈልገዋለሁ ብያት ነበር እና በዛ ሰዓት ደግሞ አጅሬ ትሰታኛለች እና ይህንን አጋጣሚ በመጠቀም ነው እንግዲህ የወሰደችው በማለት ነግረዋለች ማለት ነው። ከነገረችውም በኋላ እንግዲህ በጣም አሪፍ በማለት ተደስቶ ሳለ እንግዲህ እሷም ወደ ቤት ሄዳለች። ወደ ቤት ከሄደች በኋላ እንግዲህ ሰላም ቆንጅልሽ ግን ናት ሽየት ነው ተወልዶሽ አደግሽ የሚለውን ለማጣራት እየሞከረች ነው። ነገር ግን ዳጣ ምንም የነገረቻን ነገር የለም። ይሁን እንጂ የቤቱ እመቤት ማርታ የሆነችው ባለቤቷ የዴኒን ምርመራውን ሊያነቦ ሲል በጣም ደንግጣ ዳጣን ቆሻሻ ውስጥ ቀዳ እንድትጥለው አዛን ነበረ። ዳጣም እንግዲህ በተባለችው መሰረት አሞኛል በማለት አውቃ ራሷን የታመመች አስመስላ ወረቀቱን ቀምተዋለች። ከአባቷ እጅ ላይ ከቀማችውም በኋላ ቀደሽ፣ ቆሻሻ ጣይው ስለተባለች ጥለውም ነበረ። ይሁን እንጂ አቶ ደረጀም እንግዲህ ልጁ ታማ ሲያያት እንደዛ መሆን አልፈለገም ነበር እና እሺ፣ ይህንን መድኃኒት መውሰድ አለብሽ ብሎ እንግዲህ መድኃኒት ይሰጣታል። በጣም እንግዲህ ሳት ፈልግ፣ በግዷ ያንን መድኃኒት ለመውሰድ ትገደዳለች። ከወሰደችውም በኋላ ትዬ ልውሰድ እንዴት መድኃኒት ስትላት ችግር የለውም፣ አሳጀው ነበር ያለቻት። በጣም እንግዲህ ወስደዋለ፣ ያንን ነገር ከወሰደችውም በኋላ በቃ ተፍተዋለ። በመጨረሻ መውጣ ብላ ተፍተዋለች። ግን መድኃኒቱን ልትተፋ ስትል ምንድን ነው ያገኘችው? ነገር በአጋጣሚ የሆነና ያ የተቀደደ ወረቀት፣ ይህ ነገር ምንድን ነው በማለት መልስ አንስታ ይተዋለ ማለት ነው። ከነሳችውም በኋላ እንግዲህ እንዴት እንደዚህ ሊሆን ይችላል በማለት ስትገረም ነበረ ይሁን እንጂ መድኃኒቱ ከወሰደች በኋላ ከተፋችሁም በኋላ ያው በቃ ደህና እንደሆነች ቀጥታ ወደ ሞገስ ነው የመጣችው ሞገት በጣም ነው እየተንቀጠቀጠ ነው እንግዲህ ሊነግራት አይነበረው ምክንያቱም ዳጣ ትጎዳለች ብሎ አስቦላን ነበረ ይሁን እንጂ በቃ ደስተኛ ናት አሁን ላይ በሌላ በኩል እንግዲህ ያች አበጌ የምትባለውን ሰላም የምትምድ አድርጋ ይዛታለች ከዚህ በኋላ ከዳጣ ራቁ ነው የምትለው እንግዲህ አበጌ ቆይ ምንድነው እንደዚህ የሚያስቀናሽ ነገር ብላ ስትነግራት በቃ አያገባችውም ብቻ ከዛች ልጅ ላይ ያላችሁ ነገር ምንድን ነው? ልቀቋት፣ ውጡ፣ አትቅረቧት ነው የምትለው። ቆይ እዚህ ቤት ደግሞ ልወጣ ነው ብለሻን ነበረ መውጣቱን ተውሽ ወይ ስትላት እንግዲህ ሰላም፣ አዎ ትቼዋለሁ አለቻት። ለምን እንዴ ለምንድ ነው መውጣቱን የተውሽው? ሲጀመር ዳጣ ስትመጣ እንዴ እዚህ ቤት ምን መሽ እና መቁጣት የምታቆሚው በፊት ልሄድ ነው አልሻ። አሁንስ ምን ታገኝተው ነው አለቻት። ከዚህ በፊት እኮ ትኖር የነበረው ዳጣ አልነበረችም አደል። ስለዚህ አሁን የሄደው እሷ ስለመጣች ስለሄደች ሳይሆን በራሴ ፍላጎት ነው እንጂ ሌላ ነገር አስቤ አይደለም ትላታለች። እሺ በማለት እንግዲህ ያው ትንሽ ታነቋቁረዋል። ሰላምም ቆያች ልጅ ግን ከሄደውም ከመጣውም ጋር ታነቋቁረች ትዘልቀዋለች ወይ ስትላል ነበረ። አጅሬት አበጌ በቃ አይመለከትሽም በማለት ነው እንግዲህ ትላላት የወጣችው። ተወዳዳሪዎች እንግዲህ ከባለቤቱ ጋር እያወራ ምንድነው ያ ወረቀት በማለት ጠየቃት። እሷ ግን ምንም አይደላለች። ሞገስ ግን ይህን ወረቀት ማን ያውቃል ከአንቺ ውጭ ከሌሎች ውጭ ማን ነው የሚያውቀው ብሎ ነግሯት ነበረ። ዳጣን ደግሞ ያው ምናልባት ማርታ ይተዋለች። ለዛም ነው እንግዲህ ባለቤቷ እንዳይሆን የነገረችኝ። ከዛ በተጨማሪም ደግሞ አበጌ ትመስለኛለች ይህን ነገር ያደረገችው ትለዋለች። በዛ የተነሳ ይህች አደገኛ ናት በማለት እንግዲህ ተጠንቀቂያት ምንም ብትልሽ በቃ እሺ ብለሽ ታይቀበይ፣ ይላታል እንግዲህ። አጅሬ ማለት ነው ብዙ ነገር ነው የመከራት ማለት። በመጀመሪያ አባትሽ አይደለም ስላት በጣም ከፍቷት ነበረ፣ ግን እንደምንብላ ደግሞ ተረጋጋች። በእርግጥ ይከፋል። አባትሽ አይደለም እንዲሁም አባት የጋሼ እያለች ትጠራ ከርማ አሁን አባትሽ አይደለም ስላት በጣም ነው የሚከፋት። ይሁን እንጂ አጅሬትም ተደስታ ነበረ። በሌላ በኩል እንግዲህ ያው አጀዴታ አሁንም ጥምት አድርጋ እንደያዘች እናት አበጌ ዳጣን ትቀናበታለች። ሰላም ደግሞ ታሞጋግዛታለች። ልክ ልጠብሽ ነው እንዴ? በጣም አውሮብሻል። ይህ የወቅት እኮ ደስ የሚል ጊዜ ነው! እንዴት ነው ማጠብሽ እያላት ነበረ። ዳጣ እንዴት ሰዎች እና ሰዎች ነው ሰሞኑን ማጠብሽ ማጠብሽ የምትሉኝ? ምንድን ነው የምጠብሰው በቃ! ሁሉም ሰው ልዛ እያለ ነው ትላለች ሰላምን እንግዲህ ይኸውልሽ! አሁን አንቺ በጣም ቆንጅዬ ነሽ!

እንደዚህ ክቡ የምትሆኑት በቃ ወሬ ጣፍጣል አይጣፍጥም? እያለች የሚያለች ያው ከህዋ ጋር ታወራለች። አበጌ መጣች እና ያው እንግዲህ ሲጫወት እያየች ስለነበረ ምን እያደረጋችሁ ነው ምናምን ስትላቸውም ነበር። በሌላ በኩል እንግዲህ አጅሪት አበጌ ደካማ ጎናቸውን ተጠቅመን ቆይ ለምን እናንተ እዚህ ጋር እየተጫወታችሁ ናታን እንዲዛችሁን? ትላታለች። እንግዲህ እርግጥ አባብላችሁ አምጡት እሱ ሳያውቅና አብራችሁ ተጫወቱ የሚል ሀሳብ ነበር የተሰጣትን ነገር ግን ውሃ ከሄደች በኋላ ያው በቃ አበጌ ናት አምጦት ያለች ያለችን ብላ ትነግረዋለች። ከዛ በኋላ ማለት እንዴት ይላል ማለት ነው። በቃ እንደዛ ነው። እሺ ለማንኛውም አንቺ አትናገር የትላታለ እንግዲህ፣ ጓደኛዋ ትንሽ ብልጥ ነገር ናት። በሌላ በኩል እንግዲህ ውሃ ሞኝ ናት። አባቴ ጎበዝ ተማሪ እንድትሆን ብሎ መጣፍ ላነብን የመጣውና ናታን መጣፍ አለ ወይ ብላ ትጠይቀዋለች። ናታልም ምን አይነት መጣፍ ነው የምትፈልገው? ይላታል። በቃ ደስ የሚል የተረት ስትለው ዳች ኮ ትልቅ ነሻውን የተረት መጣፍ መለይ አድርግልሽ ነው። ስለዚህ አንድ ነገር ነው የሚያስፈልግሽ። በቃ የምትፈልገውን ነገርን ከዛ ሰጥሻለሁ ይላታል። ታሪፍ ልቦለ ስላ ተረ አልፈልግም ይሄን በማለት መለሰች፣ ማለትን ነው። ምክንያቱም እሱ የፈለገች ተረት ተረት የህፃኖች ትልቆች አልፈለገችም። ቆይትናንተናት አንጎበስተማን ነው ብላት ጠይቀዋለች። እሱም አዎ ይላታል። ግን እኮ አንድም ቀን ያው መኝታ ክፍል ላይ እንግዲህ ዋንጫ አላየውም ትለዋለች። ጎበዝ ማለት በመሸለም አይደለም ይላታል። እንግዲህ እውነት ነው። እዚያ በኩል እንግዲህ አበጌ ወደዛ መኝታ ክፍል ከገባሽ በኋላ ቆይ እዚህ ክፍል አትምጭ ብዬሽ አልነበር ሲላት፣ ቤቴ እኮ ነው፣ በቤቴ ደግሞ ማናዘዣ ያደረገን አለችው። ምስኪን እንደዛ ማለት ሲሆን፣ በቃ እዚህ ክፍል አትምጭ ብዬሻለሁ ይላታል። ግን እሱ አሰማ ትምህርት መስማት ነው ማለት ነው። ዳጣ እንደት መጣና እንደምትፈልገው ትለዋለች። እሱ እንደዛ አይደለም ይላታል፣ ግን ልትረዳ አልቻለችም። ይሁን እንጂ እንግዲህ እሱም የሚፈልገውን ነገር አድርጓል። እዛም እንደዚህው። ከዛ እንደምንም ብላ ወጣች። ውሃም እንግዲህ በባለፈው እኮ ማዬ ያው ልጅነ እስኪያጫውቹ እናታንም ብላ ልጋት ነበር። አበኬን እንዴት ነው ብላ ትነግረዋለኝ። እንዲህ በዚህ ጉዳይ እናቷ ትገፋፋታለች። ይሄ በጣም አስተዋይ ጥሩ ሰው ነው። እንደዚህ አይነት ነገር ታደርጋለህ ብዬ አልጠብቅም ይላል። ግን እውነት ነው፣ አዎ እውነት ነው። ገባ አፍታታለች። ግን ደግሞ ናታን እንዲያገባት ትፈልጋለች። እሱ ደግሞ የፈልጋት ሚንን ነገር ማርታ ልትረዳ አልቻለችም። ይሁን እንጂ እንደዚህማ አታደርግም በማለት ወደ ራሱ ተመልሰው ወደ ጥናቱ ሄዷል ማለት ነው። ሰላምም እንግዲህ ስለ ዳጣ የልጅነት ጊዜዋ እንዲሁም እንዴት እንዳደገች እያንዳንዱ ነገር ጠየቀቻት ዳጣን። ዳጣ ያደግኩት እንግዲህ አዲስ አበባ ውስጥ ነው። ልጅ እያለው በቃ ያደግኩት አዲስ አበባ ነው። ከዛ የልጅነት ትዝታዬ አላስታወስም በማለት ነው የመለሰችላት። እንግዲህ ሰላም እየተወለደችበትን ነገር እያጣራች ነው። ምናልባት እንግዲህ የእኔ ልጅ ትሆናለች ብላ ይሆን እንዴ እንደዛ የምታጣራት? ብቻ እስኪ መጨረሻው ምን ሊሆን ይችላል? እንግዲህ አቶ ደረጀ ያንን ምርመራ ቢያዩ ምን ሊሆን ይችላል? የተፈጠረው ችግር በሙሉ አሁን አበኬ እንደሆነ ከዚህ ውጥንቅጥ ውስጥ እንዳስገባቸው አቶ እንደሆነች ተረድታለች። እንግዲህ በቀጣይ ቪዲዮ ደግሞ የምናየው ይሆናል። እውነቱ የሰላም ልጅ ናት ወይስ አይደለችም የሚለውን በቀጣይ እስከምንገናኝ መልካም ጊዜ ይሁንላችሁ። ዳጣ የደረጀ ልጅ ናት አይደለችም? ሰላም እናቷ ናት ወይስ አይደለችም? የዳጣ እናት ማን ልትሆን ትችላለች? ማርታ ካወቀች ችግር ነው።